ያለ ያልደማምደኛል ጥንቆልና ያልደማምደኛል በመንፈሳዊ ዓለም ውስጥ ማለት ነው ጋይድ የሚባለው ማለት ነው። ክሮኮዳይል ሄድ አለው ይላል ወይም ደግሞ ጭንቅላቱ የአዞ ሆኖ ሰውነቱ ደግሞ ሂማኖይድ የሆነ ታዲያ አዲስ አበባ ላይ ስፔሻሊ አሁን ባለንበት ዘመን በጣም እየተስፋፋ የመጣው ይሄ የኒው ኤጅ አስተሳሰብ እንትን ነው ሰት ጠንካራ አድርገህ ነው የምትሰበው ባፍንጫ እዚህ በሳንስክሪት ቋንቋ ውስጥ ዩጅ ወይ ዩግ የሚባል ድምጸት ያለው ቃለው ይሄ ዮጋ ተብሎ ኋላ ላይ ተተረጎሞ ማለት ነው። ወይንም በነሱ ቋንቋ ብርሃማን ይባላል አልቲሜት ሪያሊቲ ነው ይሉታል። ታዲያ ቀደም ከዱላ ጋር ይሄ ዮጋ የምትሰራው ኬሚቲክ ዮጋ ይባላል። ኬሚቲክ ዮጋ ምን እንደሆነ ልንገራችሁ በትንሹ ዝምቦቹ ራሱ ያሰር እንግዲህ በዛሬ የመራ ግብራችን ዮጋ ስለሚባለው ልምምድ እናነሳለን። በሱም ላይ ትኩረት አድርገን አንዲት ቤላ ስላሴ የምትባል ስዊድን ሀገር ረዥም ዓመት የኖረች እና እንዲሁም ደግሞ ኢትዮጵያዊ ናት ከእሷ የህይወት ምስክርነት ውስጥ ምናልባት የምንማራቸው ብዙ ነገሮች አሉና በጣም የሚያስደንቅ የሚያስደንቅ የህይወት ምስክርነቷን ሰጥታለች። ሊንኩን እታች ዲስክሪፕሽን ላይ ያስቀምጠላችኋለሁ። ገብታችሁ መመልከት ትችላላችሁ። ታዲያ አዲስ አበባ ላይ ስፔሻሊ አሁን ባለንበት ዘመን በጣም እየተስፋፋ የመጣው ይሄ የኒው ኤጅ አስተሳሰብ ዮጋን፣ ሜዲቴሽንን፣ እንዲሁም ደግሞ ይሄ ፐርሰናል ትሬነርን፣ ላይፍ ኮሽነር በሚሉ ሽፋኖች ውስጥ የሚሰጡ ትምህርቶች እውነት ጀርባቸው ላይ የፈጣሪ ድጋፍ አለ ወይስ አጋንንቱ ዓለም ዲስጋይዝ ሆኖ ወይም ደግሞ ተኩላው የበግ ለምድ ለብሶ ነው ብዙ ወጣቶችን እያሳተ ያለው የሚለውን እንመለከታለን። እንትን ነው ጠንከር አድርገህ ነው የምትስበው፣ በአፍንጫ ስታወጣው ቀለል ይሄን 30 ጊዜ አረጋለሁ። እንደተለምደው ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብና ላይክ በማድረግ ጀምሩ። እንግዲህ እቺ የምትመለከቷት ሴት ቤላ ስላሴ ትባላለች። ኢትዮጵያዊ ናት። የምትኖረው ስዊድን ሀገር ነው። በልጅነቷ በጣም ብዙ መከራ ያሳለፈች ናት። ቤተሰቦቿ አጋንንት አምላኪ ናቸው፣ ካዳሚ ናቸው፣ ስፔሻሊ እናቷ ማለት ነውና ያው እንደ ብዙዎቻችን የኢትዮጵያዊ ቤተሰቦች ማለት ነው ነው የምላችሁ ወገኖቼ። ወይ ቤተሰቦቻችሁ ያመልኩ ነበር፣ ወይ አያቶቻችሁ። በጣም ደግሞ ቅዱስ ቤተሰብ ካላችሁ ቅድመ አያቶቻችሁ ጋር ብንሄድ ለአጋንንት የሚሰዋ አጋንንትን የሚያከብር ቤተሰብ ነው ያለን ሞስት ኢትዮጵያውያን። ለምሳሌ የእኔ እናቴን ጨምሮ የእናቴ እናት እንደዚህ አይነት ነገሮች ውስጥ ኢንቮልቭ ያደርጉ ነበር እና ቀላል ነገር እንዳይመስላችሁ ይውላችሁ ወገኖቼ የቤተሰቦቻችሁ የገቡበት ቤተሰቦቻችሁ የገቡበት የትኛውም መንፈሳዊ ልምምድ በቀኑ መጨረሻ በትውልድ ስለሚተላለፍ ከልጅ ወደ እናት፣ ከአባት ወደ ልጆች ይተላለፋል። ስለዚህ አሁን ህይወታችሁ ላይ ብዙ አልሰራ ያላችሁ ነገር ካለ እውነቴን ነው የምላችሁ ወገኖቼ በዘር የሚመጣ መርገሞች አሉ፣ እርግማኖች አሉ። በቤተሰባችን የምንካፈለው ማለት ነው። ታዲያ እቺ ቤላ የምትባለው እህታችን በዚህ ምክንያት በጣም ህይወቷ ውጥንቅጦ የወጣ እንግዲህ ምስክርነቷን ተመልክቱት ብያችኋለሁ። እና ከልጅነቷ ጀምሮ በቃ እናቷን አትወዳት፣ እንዷም ስትናገር እናቴ እንደሞተች ባወቅኩ ሰዓት ላይ ውስጤ ደስታ ተሰማኛለች። ምክንያቱም በጣም መፈራት ነበር። ለምን ሲባል አጋንንት ስለነበረባት ይሄ የሚቆጣጠራት መንፈስ ስለነበረ እሷ ስታይኝ አጋንንቱም አብሮ ስለሚያኝ በጣም ነበር መፈራት እና ይሄ የእናትነት ፍቅር አግኝቼ ያደግኩ አይነት ሴት አይደለሁም ትላለች። በዚህ ምክንያት በጣም በልጅነቷ ደግሞ የመደፈር አደጋም ደርሶባት ነበር። ብቻ ምን አለፋችሁ አንዳንድ ሰው የሚያልፍበት መከራ ወገኖቼ፣ የሚብራራ እኮ አይደለም። አንዳንዴ አንዳንዶቻችሁ ውሃ ተደፋ ብላችሁ ስታጉረመርሙ ለዛ ነው ፈጣሪ የሚያዝንባችሁ ለመሰላችሁ አንዳንዶች እያለፉበት ያለው መከራ የሚብራራ አይደለም። ስለዚህ የእናንተን መከራ ስፔሻል አድርጋችሁ አትቁጠሩት። አንዳንዶቻችሁ ምናልባት የሆነ ምክር ቢጤ ጣል ምክር ቢጤ ጣል ለማድረግ ያክል ነው። ታዲያ ስዊድን ሀገር ሄደች ስዊድን ሀገር ሄደች በኋላ ታሪኳ ረዥም ነው። ነገር ግን በቀኑ መጨረሻ አንድ ልምምድ ውስጥ ኢንቮልቭ ታደርጋለች ማለት ነው። ይሄ ዮጋ ሜዲቴሽን፣ ኒው ኤጅ ስፒሪቹዋል ኢንላይትመንት የሚባሉ አስተሳሰቦች አሁን እኛ ሀገርን በስፋት እየመጡ ያሉ ልምምዶች ውስጥ ማለት ነው። ታዲያ ከሱ አይወት ውስጥ አንዳንድ ነገሮችን ከራሱ አንድ ወጥ አሰማቸዋለሁ። ነገር ግን እኛ ሀገር አሁን ላይ ከተመለከታችሁ በጣም ብዙ ሰለብሪቲዎች ትላልቅ የሚባሉ ሰዎች ዮጋ እንዲሁም ደግሞ ይሄ ስፒሪቹዋል አዌክኒንግ የሚባሉ ልምምዶች ውስጥ በጣም በከፍተኛ ሩጫ እየገቡ ይገኛሉ። እና ዛሬ በጤናማ ህይወት ሰዓታችን ዮጋ ነው የምንሰራው። ዮጋ ለጭንቅላታችን፣ ለሰውነታችን በደንብ እንዲታታ የሚረዳን የስፖርት አይነት ነው ማለት እንችላለን። ሄራን እኔ ሄራን አደለም ሉ ላይ ዮናታ ግን አንችልም እንችላለን ያልሹ አይደል አንችልም። ይሄ ወገኖች ይሁላችሁ ተኩላው በበግ ለምድ ተመስሎ መጥቶ ብዙ ወጣቶችን እንዲሁም ደግሞ ብዙ ሰዎችን ጭንቅላታቸውን ለመቀርጠፍ የሚሰራ አሰራር ነው እንግዲህ በሩቅ ምስራቅ በዛ በሂንዱዊዝም ሃይማኖቶች ውስጥ ያለ ይሄ ራሱን ሃይማኖተኛ ያደረገ አጋንንት ነው በመሰረቱ። ዮጋ ራሱ ምንድን ነው የሚለውን ትንሽ ለማብራራት እንሞክር። እንግዲህ ይሄ ዮጋ የሚባለው ቃል መሰረቱ ሳንስክሪት ሩት አለው ይሉታል። ሳንስክሪት ማለት ይሄ የጥንታዊ ኢንዶ ኢሮፒያን ላንጉዌጅ ስር ከዛ የሚመዘዝ ነው አይነት ነው። እና በዚህ በሳንስክሪት ቋንቋ ውስጥ ዩጅ ወይ ዩግ የሚባል ድምጸት ያለው ቃለው ይሄ ዮጋ ተብሎ ኋላ ላይ ተተረጎመው ማለት ነው። እና ትርጓሜው ቱ ጆይን ቱጌዘር ማለት ነው። አንድ ላይ አብሮ መስራት ወይም ደግሞ ጆይን ቱጌዘር ማለት ምን ማለት ነው? መጣመር ማለት ነው። ሌላኛው ትርጓሜው ቱ ዮክ ድዊዝ ወይም ደግሞ አብሮ መጠመድ ማለት ነው። ዮክ ማለት እንግዲህ እንደምታውቁት በሬ ሲጣመድ ቀንበር ይደረግለታል፣ አደል? ቀንበር ወይም ደግሞ መጠመድ ማለት ነው። አብሮ መጠመድ ከማጋ እንደሆነ ቀጥዬ ነግራችኋል። ሶስተኛው ትርጓሜ ቱ ዩናይት ማለት ነው፣ አንድ መሆን። እንግዲህ እነዚህን ቃላት ስነግራችሁ ዮጋ ማለት መጠመድ ነው፣ አንድ መሆን ነው፣ አብሮ መስራት ነው፣ መዋሃድ ነው ስላችሁ በዋናነት አንደኛው ተዋሃጅ እናንተ ስትሆኑ ሌላኛው አካል ደግሞ ማን ነው ብላችሁ መጠየቅ አለባችኋል። ፈጣሪ ነው። ታዲያ ጌታ ኢየሱስ ክርስ አላህ ነው ወገኖቼ? አይደለም ይሁላችሁ። እነሱ ዩኒቨርሳል ኢነርጂ ይሉታል የኃይሎች ሁሉ ዋና የበላይ ማለት ነው። ወይንም በእነሱ ቋንቋ ብርሃማን ይባላል ዘ አልቲሜት ሪያሊቲ ነው ይሉታል። ወይም የእውነቶች ሁሉ የመጨረሻ ቁንጮ። ሌላው ዲቫይን ኮንሽስነስ ነው ይሉታል ወገኖች፣ ለመተርጎም ትንሽ ያስቸግራሉ። ራሳችሁ ተርጉሙት። ታዲያ ዮጋ ከእነዚህ ከፊዚካል እንቅስቃሴዎች በዘለለ በዋናነት ትርጓሜው የሚያውጠነጥነው ቱ ዮክድ ዊዝ ብርሃማስ ወይም ደግሞ ከዚህ ብርሃማስ ወይም ደግሞ እነሱ አምላክ ፈጣሪ አይሉም እንደምታውቁት፣ ኢነርጂ፣ ሀሳብ ምናምን ነው የሚያተኩሩት። ያው አምላክ ምናምን ከተባለ የአምላክ ማ ይባላል። አማ ሲባል ደግሞ ስም ጠራል ወይ እግዚአብሔር ወይ አላ ወይ ኢየሱስ ምናምን ስለምትል እሱ ውስጥ እንድትገባ ስለማይፈለግ ኢነርጂ ነው ብላ አስበው። በቃ አሁን በስፖርቶች ውስጥ የምንስበው ኢነርጂ ነው የሚያነቃቃን ሰላም የሚሰጠን። ነገር ግን ዝም ብሎ ብቻውን ሌጣ የሆነ ኢነርጂ የለም ወገኖች፣ ወይ ቅዱስ ነው ወይ ደግሞ ክፉ ነው። ግልጽ ነው እንግዲህ አ ታዲያ ቅድም ከሉላ ጋር ዮጋ የምትሰራዋ ምናልባት ኢትዮጵያ ውስጥ አዲስ አበባ ላይ በጣም በከፍተኛ ሁኔታ ዮጋ የምታሰራ እንዲሁም ደግሞ ልምድ ያላት እንግዲህ ቁንጮ የምትባል አይነት ሴት ናት እና ተመልክቷት፣ አለባበሷ፣ ኤቭሪቲንግ ጸጉር ስታይሏ ምናምን ሶ ድ ወገኖች ለየት ይላል። ምንም ስታይሏ ላይ ኮምፕሊመንት ለማድረግ ምናምን አይደለም በመጥፎ መንገድ ግን ደዝን ሲም ስራይት አደለ ወገዶቼ። ትክክለኛ አይነት ነገር አይመስልም። ለማንኛውም እንደፈለገ ጸጉሯን ትቆረጥ፣ ግን ማናት የሚለውን በጥቂቱ ልንገራችሁ እና ይቺ ታችን በጣም ለረዥም አመት ኢትዮጵያ አደለም የኖረችው ስፔሻላይዝድ ያደረገችበት የዮጋ አሰራር አለ እንግዲህ። ዮጋም ሲባል አንድ አይነት ዮጋ አይደለም ያለው ወገኖች፣ ኦልሞስት ከ80 እንዲሁም ደግሞ እስከ 200 የሚጠጉ የዮጋ ምንድን ነው ኤክስፒሪንሶች ነው የሚባሉት ልምምዶች ነው ያሉት ስም አላቸው እያ አንዳንዳቸው እና እሷ እህታችን የምታሰራው ኬሜቲክ ዮጋ ይባላል። ኬሜቲክ ዮጋ ምን እንደሆነ ልንገራችሁ በትንሹ ትርጓሜው ላን በብላችሁ እንግዲህ ኬሜቲክ ዮጋ ኦልሶ ናውናስ ኢጂፕሽያን ዮጋ ይባላል ይላል፣ ወይም ደግሞ ሰማይታዊ የሚል አይነት ሌላ ቋንቋ አለውና ታዲያ ሄራን የምትባለው እህታችን አሰራው ማለት ነው በምትሰራ ሰዓት ላይ የምትለብሳቸው ቲሸርቶችን ተመልክቷቸው፣ ምንም ይህንን ላብራራው እንትን ነው ምናምን አላቸው። ራሳችሁ ፍረዱ። ታዲያ ከዚህ ከኬሜቲክ ዮጋ ጋር የሚገናኙ እሷም ቲሸርቷ ላይ ያልተመቹ ጣዖታት ወይም ደግሞ ጋዶች ጋድ ዊዝ ስሞልጂ ማለት ነው በካፒታል ሲሆን ለፈጣሪ ሲሆን ስሞልጂ ሲሆን ደግሞ ለጣዖታት ነው አይደል የሚሰጠው ታዲያ ሆሩ ወይም ሆረስ የተባለ የግብፃውያን አምላክና ሶቤክ የተባሉ የግብፃውያን አምላክ በዋናነት ለነሱ አምልኮ የሚሰጥበት ዎርሺፒንግ አክት ነው ወገኖች እንግዲህ አምልኮም ከአክቲንግ ጋር እንደሚገናኝ ታውቃላችሁ አክቲንግ ስላችሁ ከሰውነት እንቅስቃሴ ወይም ደግሞ ከምታወጡት ድምጽ ጋር አምልኮ ይገናኛል። ኬሜቲክ ዮጋ የሚባለው በዋናነት ለነዚህ ሁለት አምላኮች የሚደረግ የአምልኮ እንቅስቃሴ ነው ማለት ነው። የመጀመሪያው ሆሩ ወይ ሆረስ የተባለው ይሄ አምላክ ኪንግሺፕን፣ ሂሊንግን፣ ፕሮቴክሽንን ይሄን ደሰኔን ደስካ ይላል የሚጠቀልለው ማለት ነው። ሶቤክ የሚባለው ሁለተኛው ደግሞ ክሮኮዳይል ሄድ አለው ይላል፣ ወይም ደግሞ ጭንቅላቱ የአዞ ሆኖ ሰውነቱ ደግሞ ሂማኖይድ የሆነ የሰው አይነት ሁለት እጅ ሁለት እግር ያለው ነገር ግን ጭንቅላቱ የአዙ የሆነ ማለት ነው። ይሄ የምትመለከቱት እዚህ ጋር የምትመለከቱት ማለት ነው እና ፈርቲሊቲን ይጠቀልላል ናይልን ይጠቀልላል አባይን ይጠቀልላል ማለት ነው። ይሄ አዟንማ ተመቶ ግድቡ ሊገደብ ነው አሜን አትሉ? ዴዝ ሌላኛው ደግሞ አንደር ወርልድ ነው ይልናል። ሞትና ከሞት በኋላ ያለውን ይሄ አንደር ወርልድ ማለት እንግዲህ ሶስት አይነት ዓለሞች አሉ ተብሎ ነው የሚታሰበው በየትኛውም ኦልሞስት በሁሉም ሃይማኖቶች ውስጥ ማለት ነው። ዲ አፐር ዋን አለ የመጀመሪያው ሰማያዊ ክፍል አለ ደግሞ ሁለተኛው አለ። ይሄ ደግሞ ምድራዊ ክፍል እኛ የምንኖርበት ማለት ነው። ሰማያዊ ክፍል ማለት መላእክቶችና አምላክ ፈጣሪ የሚኖርበት ሲሆን ሁለተኛው ደግሞ እኛ ህያዋን ፍጥረናት ፍጥረታት ማለት ነው ሰው እንስሳ፣ እንዲሁም ደግሞ እጽዋት የሚኖርበት ፕላኔቶች፣ እንዲሁም ማርስ ምናምን የሚባሉትን ካመናችሁ እነሱን የሚጠቃለላል ማለት ነው። አንደር ወርልድ የሚባሉ ደግሞ ከምድር በታች ያለው ክፍል ማለት ነው። ዳቢሎስ፣ አጋነንት፣ ሳጥና፣ ሄልና መላእክቶቹ የሚኖሩበት የመጨረሻው ክፍል ማለት ነው። እና ይሄ ሶቤክ የሚባለው አምላክ አንደር ወርልድ እና በዴዝ ላይ ኃይል ያለው ነው ብለው ያመልኩታል። እና አንተ እዚህ ቁጭ ብለህ ትንሽ ለወገቤ ሐሪፍ ነው ምናምን ብለህ ትሰራለህ። ነገር ግን የሆነን አጋንን እያመለክን ያለከው ማለት ነው። ሌላው ሀገራችን ላይ ከዚህ ከኬሜቲክ ዮጋ በዘለለ ሁለት በጣም የሚሰጡ የዮጋ አይነቶች አሉ። እነሱ ልንገዳችሁ። አንደኛው ኬሜቲክ ዮጋ ነው፣ ነግሬያቸዋለሁ ስለሱ። ሁለተኛው ደግሞ ኩንዳሊኒ ዮጋ ይባላል። ኩንዳሊኒ ዮጋ ኩንዳሊኒ ዮጋ ኢዝ ስፒሪቹዋል ኩንዳሊኒ ኢነርጂ ኦፍትን ሲምቦላይዝድ አስ አ ሰርፓንት ኮይልድ አት ዘ ቤይዝ ኦፍ ዘ ስፓይን ይላል። እንግዲህ ከኔ የበለጠ የምትተረጉሙ ሰዎች ትተረጉሙልናላችሁ። ነገር ግን ይውላችሁ በሰርፐንት ወይም ደግሞ ይሄ በእባብ የሚመሰል አይነት ነው ነው እና ይሄ ኮይልድ ሆኗል ተጠምጥሞ ነው ያለው ስፓይናችሁ መጨረሻ ላይ እንግዲህ በዮጋ እንትን የሚባሉ አሉ ደረጃዎች አሉ ከዚህ ከስፓይናችሁ መጨረሻ ይጀምርና እምብርታችሁ ጋር ከዛ ደረታችሁ ጋር ከዛ ጉሮሯችሁ ጋር ከዛ አይ ቲንክ አይናችሁ ጋር እያለ የመጨረሻው አለ። ኢነርጂ ሴንተር የሚሉት አለ ቻክና ነው ምናምን ነው የሚሉት ቻክና ቻክናስ እንደዚህ አይነት ነገር ነውና ስሙን እዚህ ጋር አስቀምጠላችኋለሁ። ታዲያ ስፖርቶቹ የሚያደርጉት ምንድን ነው? ይሄንን ኢነርጂ ፍሎ እንዲያደርግ ነው ማለት ነው። ስለዚህ ከዚህ ከስፓይናችሁ ጀምሮ የምትመለከቱት ማለት ነው፣ ከዚህ ጀምሮ እስከ ጭንቅላታችሁ ድረስ መፍሰስ ከቻለ ኢነርጂው በቃ እናንተ በጣም ለአምላክነት የተጠቀ ሰው ነው የምትሆኑት ማለት ነው። ምንም የማያስጨንቃችሁ ምንም የማያስፈራችሁ ከዚህ ስጋችሁ ሶታችሁ መንፈሳዊ ዓለም ላይ ከብዙ አማልክት ጋር መናፍስት ጋር ኮሚኒኬት ማድረግ የምትችሉ የሆነን ነገር በማሰብ ብቻ ወደ እናንተ መጥራት የምትችሉ በነገራችን ላይ ሎው ኦፍ አትራክሽን የሚባለው ፅንሰ ሀሳብም እዚህ ውስጥ ያለ ነው። በሌላ ቪዲዮ እንመጣበታለን። በጣም ነው የምትደነቁት። ኩንዳሊኒ ዮጋ በዚህ ይጠቀላል ማለት ነው። ሌላኛው ባክቲ ዮጋ ይባላል ወገኖች። እንግዲህ እነዚህ የዮጋ አይነቶች የራሳቸው የሆነ እንቅስቃሴ ያላቸው እና በዚህ እንቅስቃሴዎች ውስጥ ወገብን ከማፍታታት አንገትን ከማንቃቃት ባለፈ ሌላ የምታንቃቁትና የምትንቃቁት ነገር አለ ነው የሚለን። በአክቲ ዮጋ እዚህ እኛ ጋር በጣም ይሰራል። ካልቲቬቲንግ ኤሎቪንግ ሪሌሽንሽፕ ኤላቪንግ ኤሎቪንግ አረስ ወር በሉ ዝቦች በጌታ ነው ልቲቲንግ ሎቪንግ ሪሌሽንሽፕ ዲኢቲ ኦር ዲቫይን ፕሪንሲፓል ይላል ምን ማለት ነው እንግዲህ በዚህ እንቅስቃሴዎች ውስጥ ከልቲቬት ታደርጋላችሁ ሪሌሽንሽፕ ወይም ደግሞ የሆነን የፍቅር የወዳጅነት የመዋደድ ግንኙነት ይፈጠራል በእናንተ እና በአንድ ዲኢቲ ዲቲ ማለት ሰው ያልሆነ ነገር ግን ከሰው በላይ ፓወር ወይም ደግሞ ምንድን ነው ስልጣን ያለው አካል ማለት ነው እዚህ ጋር ነው ቤላ ስላሴ የምትባለው እህታችን የምትመጣው እና እቺ እህታችን ወገኖቼ በዚህ ልምምዱ ውስጥ በጣም ሰርጻ ጠልቃ ከመግባቷ የተነሳ በመንፈሳዊ ዓለም ላይ እንግዲህ ያው ረዥም ስለሆነ ፕሮሰሱ ምናልባት የእሷን ምስክርነት ገብታችሁ ዩት ብያችኋለሁ። እና የራሱ ጋይድ ይሰጠዋል አንድ ሰው ማለት ነው፣ ወይም ደግሞ የሚመራችሁ ሰው ያልሆነ ኢትስ አ ዲቲ ቅድም የነገርኳችሁ ማለት ነው። የፍቅር ግንኙነት ከእናንተ ጋር የሚጀምር በጣም ይወዳችኋል። ሁሉንም ነገር ነው የሚነግራችሁ፣ በዚህ አትሂዱ፣ ይህንን ብሉ፣ ያንን አትብሉ እና እሷ ስትናገር ያለውን ፓርት ተመልክተ ነው እንመለስ። ከዛ ምን ሆነ፣ ጋይድ የሚባል ደሞ አለ። ጋይድ የሚባለው በቃ ካንተ ከኔ ከጎኔ ሆኖ ይሄ በመንፈሳዊ አለም ውስጥ ነው ከኔ ጋር ሆኖ በቃ የሚያስተምረኝ ማለት ነው። ያለማመደኛል፣ ጥንቁልና ያለማመደኛል በመንፈሳዊ አለም ውስጥ ማለት ነው። ይሄ ጋይድ የሚባለው ማለት ነው። ጋይድ የምልህ ማነጋገር ጀመረ ማለት ነው። እኔን ያነጋገረኝ ጀመረና ከእሱ ጋር መነጋገር ጀመርኩኝ። አንድ ጊዜ ጠየቀኝ ቁጭ ብዬ እኔ ማን ነኝ? አለኝ። አንተማ የኔ ጋይድ ነህ አልኩት። ምክንያቱም ሲጠነቆሉልኝ ነግረውኛል ምን እንደምትመስል እና አንተ እኔን የምትጠብቅ ነህ ምናምን አልኩት። አይ አይደለሁም አለኝ። እኔ ፍቅር ነኝ አለኝ። ከዛ አልኩት። እና በቃ ያነጋግረኛል ማለት ነው። እኔና አንቺ እኮ በፊት ተጋብተን ነበር አለኝ። እኔና አንተ አልኩት። አዎ አለኝ። ተጋብተን ነበረን ይገርማል ሁሉንም ነበር ማምነው። የሚለኝን ሁሉ አምን ነበረ። በኋላ ምን ይለኛል? እኔን ልመጣ ፈልጋለሁ አለኝ ወደዚህ ዓለም። ታዲያ ለምን አትመጣም አልኩት። ግን አንድ ነገር ነው ሊያመጣኝ የሚችለው አለ። ምን አልኩት። ፍቅር፣ ፍቅር ነው ሊያመጣኝ የሚችለው። ከዛ ታዲያ የምትወደው የለህም አልኩት ማለት ነው። አንቺን ነው አለኝ እና ምረጭኝ፣ እኔ ምረጭኝ አለኝ። ያህን ልጅ ስለምወደው ስለሚያውቅ እኔ ምረጭኝ እንግዲህ እንደሰማችሁት ይመራታል የሆነ ነገር አታድርጊ ያድርጊ ይላታል ነገር ግን በቀኑ መጨረሻ ራሷ ስትናገር በጣም ያፈቅርሻለሁ አለኝ አለች ማለት ይሄ ስፒሪቹዋል ሀዝባንድ የሚባሉ አሉ መንፈሳዊ ባሎች ወይም ደግሞ ሚስቶች ማለት ነው ሰው አይደሉም መተው ማታ አብረችሁ ያድራሉ ብዙ ነገር ነው የሚያደርጓችሁ በነገራችን ላይ እንደቀላል እንዳትመለከቱት እና በጣም ነው መወድሻ አለኝ ከአንቺ ጋር መሆን እፈልጋለሁ አለኝ ማለት ነው። እኔ ደግሞ መወደው ሰው ነበር አለች። በጣም ነው የሚያስገርመው ወገኖቼ። እና ሁልጊዜ የሚያስደንቀኝ አንድ ነገር አለ በእንደዚህ አይነት ልምምዶች ውስጥ ያሉ ሰዎች በዋናነት የፈጣሪን ኤግዚስታንት ነው የሚክዱት። ወይም ደግሞ እኛ ፈጣሪ ብለን የምናስበው አምላካችን የፈጠረን ማለት ነው እኛ ከዝንጀሮ አይደለም የመጣ ነው ብለን ነው ምናምነው አሴ ክርስቲያን ማለት ነው። እንግዲህ በእስልምና ውስጥም እንደዛ ነው የሚታመነው። በፕሮግረስ ውስጥ አልፈን ትናንት ዝንጀሮ ዛሬ ሰው የሆንን አካሎች ነን ብለን አናምነው አይደል? ታምናላችሁ እንደዛ የሚያም ዝንጀሮ አለ ታዲያ። ፈጣሪ የሚባል ነገር የለም ሰይጣን የሚባል ዳቢሎስ የሚባል አንተን የሚጠላ አካል ምናምን የለም። እንደም ሰይጣን ኮንሰብት ነው ተብሎ ነው የሚታመነው ወይም ደግሞ እሳቤ ነው። በቃ ለምሳሌ እኔ መጥፎ ነገር ባደርግ በቃ ሴጣን ማለት እኔ ነኝ በዛ ሰዓት ማለት ነው እንጂ ራሱን የቻለ ሴጣን የሚባል ዳቢሎስ የሚባል ሳጥናኤል የሚባል አንድ አካል የለም። ኢትስ ጀስት ኤ ሜንታሊቲ በቃ መጥፎ አስተሳሰብ ሴጣን ነው የሚባለው፣ ጥሩ አስተሳሰብ ደግሞ እግዚአብሔር ነው የሚባለው ብለው ነው የሚያምኑት። እና እግዚአብሔርን ከጨዋታ ውጭ በማስወጣት ሰውን በራሱ የበቃ እንደሆነ ለማሳመን ወገኖች፣ እህታችን ቤላም ስትናገር በዚህ አይነት በስፒሪቹዋል ኢንላይትንመንት ውስጥ አሁን እኛ ገርም በጣም በስፋት እየተሰራበት ስለሆነ ነው ወገኖች። በደብቅ የምታውቁ ታውቃላችሁ። እና ራሳችሁ ላይ ትኩረት እንድታደርጉ ነው የሚፈለገው። ፈጣሪ ሌላ ሰው ምናምን አያስፈልግም። ዩ ን ዩ አሎን የምታስፈልጉት ማለት ነው። እና ሰውን ፈጣሪ የማድረግ ድብቅ ዓላማም አለው ወገኖች። እንደዚህ ቁጭ ብለው ሜዲቴት በማድረግ መንፈሳቸውን ከስጋቸው የመለየት አቅም ይኖራቸዋል ማለት ነው። ስለዚህ መንፈሳቸው ከዚህ ስጋቸው ውስጥ ይወጣና አዲስ አበባ ቁጭ ብለው የትም ሀገር መሄድ ይችላሉ ማለት ነው። እህታችንም እንደዚህ አይነት ነገር ስትናገር ነበር። አዲስ አበባ ቁጭ ብለው አስበው መንፈስ ይወጣና የሆነች ቦታ ላይ ጅት ምታደረግብት ገርል ፍሬንድ ሄደት ታያለና አንቺ ምንድ ነው እንደዚህ አይነት ነገር አድብ ያላልኩሽ ምናምን አሁን አንድ ጥያቄ አለ ወገኖቼ አንድን ነገር እናንተ ህይወት ውስጥ የምታስገቡት የምትቀበሉት ከምን አንጻር ነው ይሰራል አይሰራም ወይ ብላችሁ ጠይቃችሁ ነው ወይስ የሆነ ሪፈር የምታደርጉት አንድ አካል አለ ያ ማለት እንግዲህ እንደ ክርስቲያን እኔ አንድ ነገር የሆነ ሰው ሲነግረኝ መስራት አለመስራቱን አይደለም በዋናነት የምጠይቀው፣ መጽሐፍ ቅዱሳዊ ነው ብዬ ጠይቃለሁ። ልክ እናንተም በሃይማኖታችሁ መጠየቅ አለባችሁ ወገኖቼ፣ ምክንያቱም የሆነን አምላክ ፈጣሪን ከሰው ልብ ውስጥ የማውጣት ሩጫ ስለሆነ እነሱ እየሰሩ ያሉት። ስለዚህ ነገሩ ስለሰራ ስላልሰራ ሳይሆን የምንከተለው ከኛ እምነትና መሰረታዊ ህግጋት ጋር ይጣመራል ወይ ነው። ታዲያ ወገኖቼ ይቺ እህታችን የምትፈልገውን ነገር አግኝታለች። የምትወደውን ሰው አግብታ ነበር ቆጃንጆ ልጆች ወልዳለች። የምትኖረው ኢትዮጵያ አይደለም፣ የተመቻቸ ነገር ያለበት ስዊድን። ወገኖች ስዊድን ቀላል እንዳይመስላችሁ እንደ አሜሪካ እንዳይመስላችሁ፣ ጸዳ ያለ ገጠማ ነው። ባሊድስ አላቅም እንዲህ አንበቤ ምን ሆናችሁ። እና እዛ ሀገር እየኖረች ብዙ የሚወዷት ሰዎች ቤተሰቦቿ፣ አባቷ፣ እንዲሁም ሁለት እህቶቿ አብሯት ሆነው ሲያበቁ በህይወቷ ላይ ብዙ ውጥንቅጦ የወጣ ነገር የመጣባት እዚህ ነገር ውስጥ ከገባች በኋላ ነው ወገኖች። የወላችሁ አንድ አምላክ አለ፣ አንድ ፈጣሪ አለ አንድ አዳኝ አለ። ወደ እሱ መመለስና መመለስ ብቻ ነው የህይወታችሁን ትክክለኛ መልስ የሚሰጣችሁ። እስከዚህ ድረስ ከቆያችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑን እወዳችኋለሁ።